ተአምረኛው ሬት ወይም ማሎቬራ ለሰው ልጅ እጅግ ብዙ ጥቅሞች እንዳሉት ይታወቃል። ከእነዚህ ጥቅም ውስጥ ለፀጉር ጤና እድገት፣ ለቆዳ ውበት፣ ቁስሎችን ለመፈወስ፣ የደም ስኳርን ለመቀነስ፣ የምግብ መፈጨት ለማሻሻል የመሳሰሉት እጅግ በጣም ብዙ ለውስጣዊም የሰውነት ክፍላችን እንዲሁም ለውጫዊም ክፍል የሚጠቅም በተፈጥሮ የሚገኝ ተክል ነው። በተለይ ለፀጉር እድገት፣ ለፀጉር ቆዳ ጤና፣ ለፀጉር ልስላሴ ለመሳሰሉት እጅግ ብዙ ለፀጉር ጤና የሚረዱ ጥቅሞችን ይዟል። በተለይ በትክክለኛው መንገድ ከተጠቀምነው እንዲሁም በጣም አስፈላጊ ከሆኑት ውህዶች ሰዎች ጋር በመደባለቅ ከተጠቀምነው ጥሩ ውጤት የማናገኝበት ምንም ምክንያት የለም። ለምሳሌ ፎሮ ፎርን ለመቀነስ ሁለት የሾርባ ማንኪያ የሬት ጄል ከአንድ ሾርባ ማንኪያ የሎሚ ጭማቂ ጋር በመደባለቅ በራስ ቆዳ ላይ በመቀባት ለ20 ደቂቃዎች እዛው የራስ ቆዳ ላይ በመተው ከዛም በደንብ አርጎ መታጠብ የፀጉር ፎሮ ፎርን እጅጉን ይቀንሳል። ይህንን ተግባር በየሳምንቱ ለሶስት ወይም ለሁለት ቀን የምናደርገው ከሆነ በፎሮ ፎር የተጠቃን የፀጉር ቆዳን ማዳን እንዲሁም ተጨማሪ የፀጉር ቆዳ ጥቅሞች ማግኘት ያስችላል። ከዚህ በተጨማሪ ሬትን ከሌሎች ግብቶች ጋር እየደባለ መጠቀም ለተለያዩ የሰውነት ክፍሎች ብዙ ጠቀሜታዎችን ይሰጣል። ከሁሉ በላይ የሚደንቀው ሬት በብዙ ቦታዎች በቀላሉ መገኘት የሚችል ተክል ነው። እንዲሁም እንደ አማራጭ በከተማ ውስጥም በተለያዩ አካባቢዎች ባሉ የንግድ ቦታዎች ላይ በቀላሉ ማግኘት ይቻላል። ከእነዚህ በተጨማሪ በሻምፖ ኮንዲሽነር መልክ፣ በቅባት መልክ፣ በፈሳሽ መልክ የምናገኘው ብዙ አማራጮች አሉ። በዚህ ቪዲዮ ሬት በውስጡ ለሰው ልጅ ምን ምን እጅግ ጠቃሚ ንጥረ ነገሮችን እንደያዘ እንመለከታለን። በተጨማሪም ሬት ለፀጉር ቆዳ ጤና እና ለፀጉር እድገት እንዴት እንደሚጠቅም እናያለን። በመጨረሻም የሬት ለ ፀጉር አጠቃቀም ምን እንደሚመስል እና ከምን ውህዶች ጋር ብንጠቀመው ለምን ለምን ጥቅሞች እንደሚውል በዝርዝር እንመለከታለን። ይህንን ቪዲዮ ተመልክተው ሲጨርሱ እርሶም የሬትን ዋና ዋና አስፈላጊ ጥቅሞች ስለሚረዱ ወዲያውኑ መጠቀም እንደሚጀምሩ ምንም ጥርጥር የለኝም። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ያበረታቱም። እርሶም ሬትን ለምን ለምን ጉዳዮች ተጠቅመው ጥቅም እንዳገኙበት በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። አዲስ ቪዲዮዎች ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። ሬት ወይም ማሎቬራ በዋነኝነት በደረቃማ የአየር ጠባይ ባለባቸው አካባቢዎች የሚበቅል ተክል ነው። ከቁልቋል ወይም ከካክተስ ጋር የሚመሳሰል መልክ ቢኖረውም በእጽዋት ምድብ ግን ከአበባ ካላቸው እንደ ነጭ ሽንኩርት እና ቀይ ሽንኩርት ካሉት ጋር ይመደባል። ይህንን ተክል በአሸዋማና በደም በደረቅ አፈር ውስጥ የፀሐይ ብርሃን በብዛት በሚገኝበት ቦታ ላይ በብዛት ያድጋል። ይህ ሬት ለማደግ ብዙ ውሃ አያስፈልገውም፣ ድርቀትን መቋቋም የሚችል ተክል ነው። የሬት ጄል በውስጡ የተለያዩ ለፀጉርም እንዲሁም ለሰውነትም እጅግ ጠቃሚ የሆኑ ንጥረ ነገሮችን ይዟል። ከነዚህም ውስጥ ጥቂቶቹን ስንመለከት የመጀመሪያው በሬት ጄል ውስጥ የሚገኝ ውሃ ነው። የሬት ጄል በውስጡ ዘጠና ስድስት ፐርሰንት ያክል ውሃን ይዟል። ይህ ብዛት ያለው የውሃ መጠን በፀጉር እንዲሁም በተለያዩ የአካል ክፍሎች ላይ ስንጠቀመው በጣም ጥሩ የተፈጥሮ እርጥበትን ይለግሳል። ሁለተኛው የሬት ጄል በውስጡ ብዙ የቫይታሚን አይነቶች ይዟል። ከእነዚህም ውስጥ ቫይታሚን ኤ፣ ቤታ ካሮቲን፣ ቫይታሚን ሲ፣ ቫይታሚን ኢ፣ ፎሊክ አሲድ እንዲሁም ቫይታሚን ቢ12 የመሳሰሉ ለጸጉር ቆዳ ጤናማነት እንዲሁም ለጸጉር እድገት የሚረዱ ቫይታሚኖችን ይዟል። በተለይ እነዚህ የቫይታሚን አይነቶች ለጸጉር እድገት፣ ለሚነቃቀል ጸጉር፣ ለጸጉር መሸበት፣ ለፎረፎር ለመሳሰሉት የፀጉር ችግሮች ሁነኛ መፍትሄዎች ናቸው። ሶስተኛው በሬት ጄል ውስጥ የተለያዩ ሚኔራልስ ወይም ማዕድናት የሚገኙ ሲሆን ከነዚህም ውስጥ ካልሲየም ማግኒዚየም፣ ዚንግ፣ ሲሊየም፣ ፖታሲየም፣ ማንጋኒዝ የመሳሰሉ ለፀጉርም ለሰውነትም እጅግ በጣም ጠቃሚ ማዕድናትን ይዟል። አራተኛው በሬት ጄል ውስጥ የተለያዩ የኤንዛይም አይነቶች ይገኛሉ። ከእነዚህም ውስጥ አማይሌዝ እና ሊፔዝ የተባሉ በዋነኝነት የምግብ መፈጨትን የሚረዱ ኢንዛይሞች በውስጡ ይዟል። ኢንዛይሞች ዋና ስራቸው በሰውነታችን ውስጥ የሚካሄዱትን ተፈጥሯዊ ሂደቶች ማቀላጠፍ ነው። እነዚህ ካታሊስት የሆኑ ኢንዛይሞች ከሚገኙባቸው መንገዶች ውስጥ አንዱ ሬት ነው። አምስተኛው በሬት ጄል ውስጥ አንትራኩዊንስ ወይም የህመም ማስታገሻዎችን በውስጡ ይገኛሉ። ለምሳሌ እንደ አሎይን እንደ አሞዲም የመሳሰሉ ለህመም ማስታገሻነት የሚረዱ ውህዶች ናቸው። እነዚህ ውህዶች ከህመም ማስታገሻነት በዘለለ የጸረ ባክቴሪያ ባህሪያ አላቸው። ስድስተኛው በሬት ጄል ውስጥ ፖሊሳክራይድስ እና አስሜናን የተባሉ ረጅም ሰንሰለት ያላቸው የስርኳር ሞለኪውሎች በውስጡ ይዟል። እነዚህ ሞለኪውሎች በዋነኝነት በሽታ የመከላከል ስርዓትን የሚያጠነኩሩ ሲሆን ከዚህ በተጨማሪ የፀረ ብግነት ወይም አንቲ ኢንፍላማቶሪነት ባህሪያ አላቸው። ሬት ወይም አሎቬራ እነዚህና ሌሎች ብዙ ለሰው ልጅ በጣም ጥቅም ያላቸው ንጥረ ነገሮችን በውስጡ ይዛል። ከዚህ በመቀጠል ሬት ወይም አሎቬራ ለጸጉር ጤናና ለጸጉር እድገት የተለያዩ ጥቅሞችን የሚሰጥ ሲሆን ከነዚህም ውስጥ የመጀመሪያው የጸጉር ራስ እርጥበት እንዲጠበቅ ያደርጋል። ሬት በውስጡ ከፍተኛ የሆነ የውሃ መጠን ያለው ሲሆን ይህም ከፍተኛ መጠን ያለው ውሃ የራስ ቆዳን እንዲሁም ጸጉርን በደንብ ያረጥባል። ደረቅ የራስ ቆዳ፣ የጸጉር መበጣጠስ እና የጸጉር እድገትን መቀነስ ያስከትላል። ስለዚህ ሬትን መጠቀም የጸጉር ቆዳ እንዲረጥብ ያደርግ ለፀጉር ቆዳ እና ለፀጉር እድገት ከፍተኛ ጥቅም ይሰጣል። ሁለተኛው ፀጉርን ያጠነክራል፣ እንዲሁም የፀጉር መሰባበርን ይከላከላል። ሬት በውስጡ ቫይታሚኖችን እና አሚኖ አሲዶች አሉት። እነዚህ ንጥረ ነገሮች በተለይ ቫይታሚን ኤ፣ ሲ እና ኢ ማዕድናት ጠንካራ የሆነ የፀጉር ክሮችን በመገንባት መሰባበርና ጫፍ መሰንጠቅን የሚቀንሱ ማዕድናት ናቸው። ሶስተኛው የፀጉር ብርሃንና ለስላሴን ይጨምራል። የሬት ጄል አዘውትሮ መቀባት ፀጉር አንጸባራቂና ለስላሳ እንዲሆን ያደርጋል። ከዚህ በተጨማሪ የፀጉር ገጽታን በማስተካከል ብርሃናማነቱን ይጨምራል። በዚህም ምክንያት ፀጉር ወዛማና አንጸባራቂ እንዲሆን ያደርጋል። ይህንን ስንል ግን ሬትን በደረቁ መቀባት ብቻ ሳይሆን ከሌሎች ጠቃሚ ውህዶች ጋር እየደባለቁ ተቀብተው በመታጠብ ጥሩ የፀጉር ገጽታን መገንባት ይቻላል። አራተኛው ሬት ወይም አሎቬራ ለፀጉር የሚሰጠው ጥቅም የሚያሳክክ የራስ ቆዳን እና ፎሮፎርን ያስታግሳል። ቅድም በዚህ ቪዲዮ እንደገለጽነው ነው፣ ሬት በውስጡ በያዘው የፀረ ብግነት ወይም አንቲ ኢንፍላማቶሪ ባህሪነት ማሳከክንና የቆዳ ብስጭትን ለማስታገስ ይረዳል። ከዚህ በተጨማሪ ፎሮፎርን ለመቀነስ እና እንደ ሴቦሬክ ደርማታቲስ ያሉ የራስ ቆዳ ችግሮችን ለማስታገስ እና ለማከም ይጠቅማል። አምስተኛው ሬት ወይም አሎቬራ የጸጉር የፀጉር እድገትን ያበረታታል። ሬት በውስጡ በሚገኘው የፕሮቲን ምንጭ በሆነው አሚኖ አሲድ አማካኝነት የፀጉር ስሮችን ይመግባል። በዚህም እነዚህ የፀጉር ስሮች በቂ የሆነ ፕሮቲን ማግኘት ስለሚያስችላቸው እድገታቸው ፈጣን፣ ጥንካሬያቸውም ጥሩ የሆኑ የፀጉር ዘለላዎች እንዲፈጠሩ ያደርጋል። ከዚህ በተጨማሪ ቅድም በቪዲዮ ላይ እንደገለጽ ነው ሬት በውስጡ በራስ ቆዳ ላይ የሚገኙ የሞቱ ሴሎችን ለማስወገድ የሚጠቅሙ የተለያዩ ኢንዛይሞችን ይዟል። በዚህም ምክንያት እነዚህ የፕሮዳክሽን ካታሊስት የሆኑት ኢንዛይሞች የሞቱ ሴሎችን ቶሎ ቶሎ በመቀየር የፀጉር እድገት እንዲፋጠን እንዲበረታታ ዋነኞቹ ምክንያቶች ናቸው። ስድስተኛው ሬት ወይም አሎቬራ ለፀጉር የሚሰጠው ጥቅም የተጎዳ ወይም በተለያዩ ሁኔታዎች ጉዳት የደረሰበትን ፀጉር ለማከም ይረዳል። ሬት በውስጡ የተለያዩ ማዕድኖችን፣ ቫይታሚኖችን በውስጡ ስለያዘ ጉዳት የደረሰበትን ጸጉር ለማከም ይረዳል። በተለይ በሙቀትና በዩቪ ጨረሮች የተጎዳ ጸጉር፣ እንዲሁም በተለያዩ ኬሚካሎች የተጎዳ ጸጉርን ለማከም ይረዳል። ሰባተኛው ሬት ወይም አሎቬራ ለፀጉር የሚሰጠው ጥቅም፣ ሬት የራስ ቆዳ ቅባትን ለመመጠን እንዲሁም ለመቆጣጠር ይጠቅማል። በተለይ ወዝ የበዛበትና ቅባታማነት የበዛበት ፀጉር ላላቸው ሰዎች ሬት የራስ ቆዳን ከመጠን ያለፈ ቅባትን ለመቆጣጠር ያገለግላል። በተለይ ፀጉርን በማጽዳት ጊዜ በፀጉሩ ላይ የሚገኘው የቅባታማነት መጠን ወይም የራስ ቆዳ ዘይት ሳይደርቅ ሳይመናምን፣ በቀስታ ማጽዳት ይቻላል። ለዚህ ቪዲዮ ብዙ ጥቅም እያገኙ እንደሆነ ተስፋ አደርጋለሁ። ይህንን ቪዲዮ ላይክ በማድረግ የዩቲዩብ አልጎሪዝም ይህንን ቪዲዮ ለብዙ ሰዎች እንዲያደርስ ያግዙን። ከሬት ጋር በተያያዘ እርሶ ተጠቅመው ያስገኘሉትን የተለያዩ ጥቅሞች በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚ እና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሶት የዶል ምልክቷን ይጫኑ። እስከ ቪዲዮ መጨረሻው አብራችሁን ቆዩ። ከዚህ በመቀጠል የሬት አጠቃቀምን እንመለከታለን። ከእሱ ጋር ተያይዞ ሬትን ከምን ከምን ነገሮች ጋር አዋህደን ብንጠቀም ምን ምን አይነት ጥቅሞች እንደሚሰጠን እንመለከታለን። የመጀመሪያው ንጹህ የሬት ጄል እንዴት መጠቀም እንደምንችል እንመልከት። ትኩስ የሬት ቅጠል በመቁረጥ ወይም ከገበያ በመግዛት ውስጥ ያለውን ጄል በቀጥታ በራስ ቆዳ ላይ እና በፀጉሩ ላይ በደንብ ወደ ውስጥ እስኪገባ ድረስ በደንብ ይቀቡት። ይህንን የተቀቡትን የሬት ጄል ከ30 ደቂቃ እስከ አንድ ሰዓት ድረስ እዛው ይተዉት። ከአንድ ሰዓት በኋላ ይህንን የተቀቡት የሬት ጄል በደንብ አድርገው በውሃ ይታጠቡት። ይህንን ተግባር በሳምንት ለሁለት ወይም ለሶስት ቀን በተደጋጋሚ ጊዜ በመተግበር ፀጉራችንን እንዲሁም የራስ ቆዳ ጤና መጠበቅ ይቻላል። ሬትን ከሌሎች ንጥረ ነገሮች ጋር ደባልቀን እንዴት እንደምንጠቀምና የሚሰጡንም ጥቅሞች እናያለን። የመጀመሪያው ደረቅ ፀጉርን ለማለስለስ እና ጥሩ ተፈጥሯዊ ህይወትን ለማላበስ ሁለት የሾርባ ማንኪያ የሬት ጄል እንዲሁም አንድ የሾርባ ማንኪያ ማር፣ በተጨማሪም አንድ የሾርባ ማንኪያ የወራይ ዘይት ወይም የኮኮናት ዘይት አድርጎ በመቀላቀል ፀጉሩን እስከ ራስ ቆዳው በደንብ ይቀቡት። ከዛም ለ30 ደቂቃ በመተው በደንብ ይታጠቡት። ይህንን ልማድ በሳምንት ሁለት ወይም ሶስት ጊዜ ለብዙ ሳምንታት መደጋገም አስፈላጊ ነው። ይህንን ተግባር ለአንድ ቀን ውበት ብቻ ሳይሆን በዘላቂ ሁኔታ በመደጋገም ለረጅም ጊዜ የሚዘልቅ እንዲሁም ቋሚ ለውጥን ማምጣት ይቻላል። ሁለተኛው በፀጉር እድገት እንዲረዳ ሬት እንዴት መጠቀም እንዳለብን ስንመለከት፣ በመጀመሪያ ሁለት የሾርባ ማንኪያ የሬት ጄል እና አንድ የሻይ ማንኪያ የሽንኩርት ጭማቂ ይቀላቅሉ። በዚህም ላይ የሽንኩርቱ ሽታን ለመቀነስ ጥቂት የሎሚ ጭማቂ ጠብታዎች በመጨመር ሽንኩርቱ በተጨማሪም ከሬት ጄሉ ጋር ሲዋሃዱ የሚፈጠረውን ሽታ መቀነስ ይችላሉ። ይህንን የተቀላቀለውን የሬትጄል ፕላስ ሽንኩርቱን እና የሎሚ ጭማቂውን ጸጉራችንን እና የራስ ቆዳን በመቀባት ለ30 ደቂቃ በመተው በደንብ ይታጠቡ። ይህንን ተግባር በሳምንት ለሁለት ወይም ለሶስት ቀን ለረጅም ጊዜ በመደጋገም ጥሩ የሆነ የጸጉር እድገትን ማምጣት ይቻላል። ሶስተኛው ፎረፎርን ለመቀነስ እንዲሁም ብሎልን ለማጥፋት ሬትን እንዴት መጠቀም እንዳለብን ስንመለከት በመጀመሪያ ሁለት የሾርባ ማንኪያ የሬት ጄል ከአንድ የሾርባ ማንኪያ የሎሚ ጭማቂ ጋር በመቀላቀል ጸጉራችንን እንዲሁም የራስ ቆዳችንን በደንብ አድርጎ መቀባት ያስፈልጋል። ሬት በባህሪው ጸረ ብግነት ወይም አንቲ ኢንፍላማቶሪ ስላለው ስንቀባው በደንብ የራስ ቆዳ ድረስ እስኪደርስ በመጫንና በማሸት መቀባት ያስፈልጋል። ይህንን የተቀቡትን የሬት ጄል እና የሎሚ ውህድ ለሃያ ደቂቃ በመተው በደንብ ይታጠቡት። ይህንን ተግባር ለአንድ ጊዜ ብቻ ሳይሆን ለብዙ ጊዜያት ቢያንስ በሳምንት ለሁለት እና ለሶስት ጊዜ በመደጋገም ዘላቂ መፍትሄ ማግኘት ይቻላል። እነዚህን አሁን የተመለከትናቸውን ውህዶች በመደባለቅ የተለያዩ ጥቅሞችን ማግኘት ይቻላል። ሬት ብቻውን ልዩ ልዩ ብዙ ጥቅም ያላቸው ንጥረ ነገሮች የያዘ ስለሆነ ከእነዚህ ውህዶች ጋር በሚደባለቅበት ጊዜ እጅግ ጠቃሚ በሆነ ሁኔታ ለፀጉር ውበትና ለራስ ቆዳ ጤና እንዲረዳ ያደርገዋል። በመቀጠል ሬትን ለጸጉር እንደ ኮንዲሽነርነት እንዴት መጠቀም እንደምንችል እንመልከት። በመጀመሪያ አንድ ኩባያ ውሃ ማዘጋጀት፣ ከዛም የኩባያው አንድ አራተኛ ሬት ጄል በማዘጋጀት አንድ ላይ ማዋሃድ። ከዛም መርጨት የሚቻልበት ዕቃ ውስጥ ጨምሩት። ከዛም ፀጉሮን ከታጠቡ በኋላ እንደሚተው ኮንዲሽነር በትንሹ እርጥብ ፀጉሮ ላይ እርጩት። ይህም የረጩበት ፀጉር እርጥበቱን የጠበቀ ወዝ ያለው አንጸባራቂ ለስላሳ ፀጉር ሆኖ እንዲቆይ ያደርጓል። ይህንን ተግባር በየጊዜው በመደጋገም ዘላቂ የጸጉር ውበትን እንዲሁም የራስ ቆዳ ጤናን መጠበቅ ይቻላል። ከነዚህ በተጨማሪ ፕሮሰሳቸው ያለቀላቸው የተለያዩ የአሎቬራ ሻምፖ፣ የአሎቬራ ኮንዲሽነር፣ የአሎቬራ ቅባት ምርቶችን በተለያዩ አይነትና ይዘት ገበያ ላይ ማግኘት ይቻላል። እነዚህ ምርቶች በሚገዙበት ጊዜ በውስጣቸው ከፍተኛውን የአሎቬራ ወይም የሬት መጠን መኖሩን በማረጋገጥ መግዛት ይኖርቦታል። በተለይ እነዚህን ፕሮዳክቶች በሚገዙበት ጊዜ በውስጣቸው ብዙ የሰልፌትና እና የፓራቢንስ ንጥረ ነገሮች በብዛት የማይገኝባቸው የአሎቬራ ሻምፖ፣ ኮንዲሽነር እንዲሁም የፀጉር ቅባቶችን በመምረጥ መጠቀም አስፈላጊ ነው። እነዚህም ብዙ ሰልፌትና እና ፓራቢንስ የሌለባቸውን የአሎቬራ ሻምፖና ኮንዲሽነር እንዲሁም የፀጉር ቅባቶችን ለማግኘት ባዩ ላይ ባለው የቴሌግራም ሊንክ ጆይን በማለት በቀጥታ በቴሌግራም ማዘዝ ይችላሉ። በዚህ ቪዲዮ ስለ አሎቬራ ወይም ሬት ከፀጉር እና ከራስ ቆዳ ጋር በተያያዘ ጠቃሚ ነገሮች እንዳገኙበት ተስፋ አድርጋለሁ። በሌላ ጊዜ በሌላ ቪዲዮ ሬትን ወይም አሎቬራን ለምን ለምን ሕክምናዎች እና ለምን ለምን የጤና ችግሮች እንደሚጠቅም በሰፊው እንደምንመለስበት ቃል እየገባው የዛሬውን በዚህ ላይ እናበቃለን። ይህ ቪዲዮ ከጠቀሙት የላይክ ምልክቷን በመጫን ድጋፎን ይግለጹልን። በኮሜንት መስጫ ሳጥን ውስጥ እርሶ ከሬት ጋር ያሉትን ግንኙነት ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ቪዲዮ ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።